አጃጅል ግዴለኝ አለች አያቴ። እውነት ነው፣ እውነት ለመናገር ማለት ነውና ይሄ ልጅ እያያችሁት ነው ብያስባለው ሁላችሁ የሃይሚን ፎቶ በፍኔና አሰርቶ ነው ማለት ነው። በሁለት ነገሮች ነው የመጣሁት ዛሬ እንግዲህ፣ ይሄን ፎቶ አሰርቶ በፍቅርሽ ወደድኩኝ አንድ ነገር ልበላችሁ ማለት ሁሉም ሰው ሀይሜን ወደድኩኝ አፈቅርኳት እያሉ ፎቶአቸውን እያሰሩ ፎቶዋን የሚመጡበትን ምክንያት እነግራችኋለሁ። ሁለተኛ ነገር፣ ጽግዬ እንኳን ደስ ያለሽ የኔ ዳይመንድ የኔ ቆንጆ ማለት ነው። እውነት በቃ ምን ልበላችሁ ጎበዝ ልጅ ናት። በጣም ብዙ ቦታ ያታለው ጽግዬ በጣም ጎበዝ ናት፣ ትፍጨረጨራለች እና እንግዲህ ዋንጫውን ይዘው መታለች። ጀግና ሴት ናት። አደንቅሻለሁ የኔ እናት ወደፊት በጣም ብርቱና ጀግና ሴት መሆንሽን በጣም ነው ያወቅኩትና። በጣም ጀግና ሴት ነሽ። ብዙ ፊልሞች አሉሽ እውነት ለመናገር ማለት ነው። እኛ ስለማናያቸው እንጂ ብዙ ብዙ ፊልሞች አሏት ጽጌ ጽቄ፣ በዩትዩብና በቲክቶክ ብቻ አይደለም። እውነት ለመናገር በጣም ታዋቂ ዝነኛ ናት። እውነት ለመናገር ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ሀፒ ኒ ለዚህ ቤት አዲስ ከሆናችሁ ቤተሰቡን አብራችሁ ይላላችሁ። አመሰግናለሁ። ሰላም እና ጤና፣ ፍቅር ከእናንተ ጋር ይሁን። እያውኩ በአዲስ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ አስተያየት መስጠታችሁ እንዳትረሱ። ቤት የቤታችሁን ወዳችኋለሁ፣ አከብራችኋለሁ። እንግዲህ ባዲ አዲስ ነገሮች ነው የመጣሁት ዛሬ። መጀመሪያ ነገር ልናገር የምፈልገው ነገር ቢኖር የሃይሚን አፈቀርናት ወይም ደግሞ ወደርናት እያሉ ፎቶዋን እያሰሩ ለሚመጡ ሰዎችን ስለ እነሱ ነው የምነግራችሁ። አንደኛ ነገር በሃይሚንጊዝ የሚሉ ቲክቶክም ላይ ይሁን ዩቲዩብ ላይ ለመፈመስ ታዋቂ ለመሆን ነው። ምክንያቱም አሁን ላይ በሃይሚ በሩታ እንዴት ተሰራችሁ፣ ተሰሩ አፈቀርንታሉ፣ በጣም እይታ አላቸው፣ ይፈምሳሉ። ገባችሁ እንጂ ሃይሚን እንደዚህ ፎትዋን እያሰሩ ወደርናት አፈቀርናት እያሉ የሚመጡት ለመፈመስ ስለፈለጉ ነው። ያልገባችሁ ሰዎች አላችሁ ብዬ ነው የማስበው እንጂ ሃይሚ የብሩኬ መሆኗን ማንኛውም ሁሉም ሰው ያውቃል። እነሱ ለመፈመስ ስለፈለጉ ነው። በቃ በእሷ ስም ፌመስ ይሆናሉ። ታዋቂ ስለሆነች አሁን ላይ ሃይሚ ማለት ነው አሁን ላይ ሃይሚ ወንዶች በእሷ ሲሰሩ በጣም ታዋቂ ስለሆነች እይታ ይኖራቸዋል ማለት ነው። እና ደግሞ ታዋቂ ይሆናሉ። ለዛ ነው ልንገራችሁ ብዬ ነው ማለት ነው። ብዙዎቻችሁ እንደዛ አይነት ወንዶች ቪዲዮ ሲለቁ የብሩኬ መሆኗን አታቅም እንዴ ምናምን የምትሏላችሁ፣ ጠንቅቀው ያውቃሉ እኮ ሃይሚ የብሩኬ መሆኗን። ሁላቸውም ጠንቅቅ አድርገው ነው የሚያውቁት። ነገር ግን መስራት ስለሚፈልጉ ነው፣ መፈመስ ስለሚፈልጉ ነው። ቲክቶክ ላይ ግዴታ መፈመስ ያስፈልጋል። ገባችኋል? አስር ሺ እንኳን እንትን ፎሎውን ለማምጣት በጣም መከራ ነው። አሁን ላይ እውነት ስነግራችሁ በእንዲህ አይነት ነገር ከጀመራችሁ ግን በሁለት በሶስት ቪዲዮ ፎሎዋችሁ ይሞላል ማለት ነው። ስለዚህ አሁን ይሄ ወንድማችን ይሄ ፎቶ ብቻ አይደለም ፎቶዋን ይለጥፋል ምናምን። ያውቃል እኮ የብሩኬ መሆኗን። ደግሞ የሀገራቸው ልጅ ነው፣ ሞዴል ነው ምናምን ይባላል። ደግሞ ምኑ እንዲሆነ ሞዴል አላውቅም እንግዲህ እና ጠንቅቆ የሚያውቅ ነው ሃይሚ ሃይሚ የሚሉት አፍቅረዋት ሳይሆን ለመፈመስ ፈልገው ነው። ልበላችሁ ብዬሽ ነው። ሁለተኛ ነገር ጽግዬ ትናንትና እንግዲህ ከአልጄሪያ ተመልሳለች። ዋንጫዋን ይዘው መታለች። ጀግና ሴት ነሽ፣ እውነት ይመችሽ፣ ቀጥይበት፣ በርቺ። ደግሞ አባይ ቲቪ ላይ እውነት ታሪክሽን ስትናገሪ ሰምቼ በጣም ጎበዝ እና ትጉ ልጅ እንዲሆንሽ አው የሰው ልጅ ወርቀል ይነሳል። የኔ ቆንጆ ሁላችንም ከማንኛውም ሰው ከትንሽ ነው ተነስቶ ትልቅ ቦታ የሚደርሰው እና ያለፍሽበትን አለመርሳተሽ በጣም አድናቂሽ ነሽ። እኛ ስናቀሽ ጎበዝ ትጉህ ሴት ነሽ። ሲጀመር ማለት ነው ከዳኒ ጋር ተፊት ጀምሮ ፍራንክ ሲሰሩ ታወቃችሁ። በጣም ጽጊ ትጉህ ልጅ ናት። በጣም ለመለወጥ በጣም ትፍጨረጨራለች። ብዙ ቦታ ትታያለች እና ጀግና ሴት ናት። በዚህ አጋጣሚ ጽጌ ይመችሽ፣ በርቺ፣ ጠንክሪ። ትልቅ ቦታ ደርሰሽ እንደምናይሽ ባለሙሉ ተስፋ ነኝ። አንተ ሰውዬው እንግዲህ ስርዓት ቢኖርህ ጥሩ ነው። ለነገሩ አልፈርድብም። ያው ለመስራት ፈልገህ ነው ለመፈመስ ፈልገህ ነው። መፈመስ መስራት ያው ጥሩ ነው ብዬ ነው የማስበው። ይመችህ። ግን በዚህ መልክ ግን የምትሄድበት መንገድ ጥሩ ነው ብዬ አላስብም ማለት የአንድ ሰው ሚስት የአንድ ሰው ሚስት መሆኗን እያወቃችሁ የአንድን እያወቃችሁ የሀገራችሁ ልጆች ናቸው ደግሞ እያወቃችሁ ራሳችሁ የምገቡበት ነገር በጣም ጥሩም አይደለና፣ ቆማችሁ ብታስቡበት አሪፍ ነው። በይነኝ ሃይሚ ሃይሚ ቢሉ አፍቅረዋት አይደለም። እውነት ልንገራችሁ ብዬ ነው፣ ለመፈመስ ስለፈለጉ ፎሎወር ለማደግ ምናምን ስለፈለጉ ነው ሁሉም የሚያሽቃብጠው እንጂ ለሌላ አይደለም። አይም የብሩኬ መሆኗን ማንም ሰው ጠንቅቆ ያቃል። ልበላችሁ ብዬ ነው። ብዙዎቻችሁ የብሩኬ መሆኗን አያቅም። እንዲ ያገራቸው ልጅ ነው ያቃል ጠንቀቆ። ምንቴ ነው ምንቴ የሚባለው ራሱ ታውቆታላችሁ። እሱ ራሱ ያቃል፣ አውቆ ነው። እና እንግዲህ ይህን ልላችሁ ነው የመጣሁት ውዶች እየወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። አብሬያችሁ የነበርኩኝ አብሬያችሁ የነበርኩ በሌላ ቪዲዮ እስከምንገናኝ ሰላማችሁ። ብዙ ዝም ብሎት ረብረፍ ይወለታችሁ። ሀሳብ አስተያየታችሁን ሰጡ። እኔ እንግዲህ ስናገር ያው ነጭ ነጭ ነው እውነት። ዋናው የምናገረው ግን ይህን ፎቶ ለማሰራት ራሱ አንዳንድ ሰዎች ጅሎች ናችሁ። ማርያም የምሬ ነው የምላችሁ በዚህ ልክ ማለት ነው። ራሳችሁ ተፍጨርጥራችሁ በራሳችሁ አሰሩም፣ የራሳችሁ የሆነችዋን ሴት ይዛችሁ አትመጡ።